ደስታ ሽልማቱ ሳይ ገባ። ሰላም ሰላም፣ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁልን? ሁላችሁም በያላችሁበት ሰላማችሁ ብዝት ብዝዝት ይበልልን። የእኛ ውድ ውድ ውድ ቤተሰቦች እንግዲህ ለተከታታይ ቀናት ከኤፍሬም ጋር ቆይቼ ነበረ ያው ኤፍሬም ሁላችሁም መታመሙን ታውቃላችሁ የእሱ ህመም ያስጨንቃችሁ በሙሉ በመላው አለም ላይ የምትገኙ ሰዎች በሙሉ እንግዲህ ለኤፍሬም ያላችሁን ፍቅር ብዙዎቻችሁ አሳይታችሁናል እና የምሬን ነው የምላችሁ በዩቲዩብ አለም በቆዩበት ጊዜ በአንድ አመት ጊዜ ውስጥ ይህን የመሰለ ፍቅር ሳይ ዛሬ ለመጀመሪያ ጊዜ ነው የሰው ህመም የሚያማችሁ የሰው ደስታ የሚያስደስሳችሁ እንደው እኔ ምን ብዬ እንደምገልጻችሁ አላውቅም ብቻ ግን ሰዎች ስንባል ያው የተለያዩ ፍጥረቶች ነን እና እነዛ የተለያዩ ፍጥረቶች ለአንድ ሀሳብ ስትሰበሰቡ ምናምን በጣም ነው ደስ የሚለው እና እንግዲህ የኤፍሬምን መታመም ካወኩና ከሰሞበት ቀን ጀምሮ ወደ አዲስ አበባ መጥቼ ኤፍሬም ጋር ቁጭ ብዬ ኤፍሬምን እያስታመምኩት ነበር እንደነበር ሁላችሁም ታውቃላችሁ ለዚህ ምንትን ሁላችሁም የሰጣችሁን ያስተያየታለ እና እጅግ ከልብ አድርጌ አመሰግናለሁ እውነት እውነት እጅግ በጣም ከልብ እንግዲህ ሁላችሁም እንደምታውቁት ዛሬ አምስተኛ ቀኔ ነው መሰለኝ እዚህ አዲስ አበባ ከመጣሁኝ ያው እንደምታውቁት ኤፍሬም እንደዚህ ሲታመም እኔ እስከማውቀው ድረስ ለመጀመሪያ ጊዜ ነው ሳየው ማለት ነው እና የዚህን ያህል ታሞ ምናምን ሳየው እጅግ ልቤ ተነክቶ ነው ከብታጅራ ድረስ የመጣሁት ማለት ነው እና በጣም ደንግጠን ነበረ። በጣም በቃ ምን አይነት ድንጋጤ እንድልላችሁ እንደሚችል አላውቅም። ብቻ ሰው ሀገር ሆኖ መታመም ምናልባት ልታውቁ ትችላላችሁ። ከእናንተ በላይ አላውቅም፣ ሰው ሀገር ሆኖ መታመም ምን ሊመስል እንደሚችል እና ሰው ሀገር ሆናችሁ ስትታመሙ እውነቴን ነው የምላችሁ ሰው ያስፈልጋቸዋል ይህንን ነገር ደግሞ እናንተ ታውቁታላችሁ፣ በእርግጠኝነት ከኛ የበለጠ ሆናችሁ ስለሆነ ታውቁታላችሁ። እና አንዳንድ ጊዜ እንደዚህ ከቤት ወተን ምናምን ትልልቅ ሰዎች የሆነን ሲመስለን ከቤተሰብ ርቀን ስንታመም ቤተሰብ ሰው ያስፈልገናል። እና ያው ሰው ያስፈልገዋል ብዬ ስላሰብኩ ነው አዲስ አበባ ድረስ። በጣም ብዙ ነገር ነው ትቼ የመጣሁት ከቡታጭራ በቃ የራሴንም ስራ ትቼ ያው ታውቃላችሁ። በቃ ፋሚሊም ትቼ ነው ምናምን የሚመጣውትና። ዛሬ ደግሞ የኤፍሬም ሁለተኛ ቀን ህክምና አዲሱ ህክምና ዛሬ ሁለተኛ ቀኑ ነው። ትላንት መሰለኝ አይታችሁታል የመጀመሪያ ህክምናውን አድርጉ ቷል እንግዲህ ለምለምን ሄዳለች ታውቃላችሁ። ለምለም ብዙ ነገር አስጠንቅቃን ብዙ ነገር አደራ ሰጣው ነው የሄደችው እና እውነት ለምለም እግዚአብሔር ያክብርልን። ምክንያቱም እንትናን ማን እዩን በጣም ነው ያሳረፍሻት እያ በጣም ተጨንቃ ነበረ በጣም ጅግ በጣም ማለት ነው እኔ እውነት ነው የምላችሁ ቤተሰቦች በችግራችሁ ጊዜ ሰው የሚሆንላችሁ ሰው ይሰጣችኋል እግዚአብሔር እግዚአብሔር በዘመናት መሀል ሰው ይሰጣችኋል የሆነ ሰው ይሰጣችኋል እና ሁላችሁም ሰው ይስጣችሁ በቃ በችግራችሁ ጊዜ አብሮ የሚቸገር ሰው ይስጣችሁ? በቃ በደስታ ጊዜ ብዙ ሰው አብሮ ይደሰታል። ችግር የለውም የውሸትም የሚደሰት የእውነት የሚደሰት በቃ ይደሰታል ሰው። አሁን በቅርብ ጊዜ የመጣ አባባል አለ ምንድነው፣ በደስታ ጊዜ አብሮ ያለ ጓደኛ ነው ጓደኛ ማለት ምናምን የሚል አባባል አለና፣ በደስታ ጊዜ አይደለም ጓደኛ ዝም ብሎ ጎረቤት፣ አይደለም መንገደኛ ራሱ አብሮ ሊደሰት ይችላል። በደስታ ጊዜ ችግር የለውም። በሀዘን ጊዜ ግን ሐዘን በጣም አስቸጋሪ ነገር ነው። የምሬ ነው የምላችሁ አብሮ የሚያዘን ሰው የለም። እና በእንደዛ አይነት ሀዘን ውስጥ ስትሆኑ እግዚአብሔር ሰው ይስጣችሁ ለእናንተም። እና ህያብ ኤፍሬምን እጅግ በጣም አድርገን ነው ስትንከባከበው የነበረው። እና ብቻ ግን ቤተሰቦች የምልላችሁ ፈልጌ ነው ዛሬ እኔም ወደ ቡታጅራ መሄድ አለብኝ። ያው ብዙ ነገሮችን አበላሽቼ ነው የመጣሁት። ማለት በጣም ብዙ ነገሮች ተበላሽተዋል። አሁን ታጀራ ያሉት ነገሮች ነውና እኔ ማስፈልግባቸው ቦታዎች አሉና አይኖ የፍሬም ፍሬም ጋር ቁጭ ብዬ የፍሬምን ህመሙን እኩል ብታመምለት ደስ ይለኛል። የምሬ ነው የምላችሁ። ግን ያው ሰዓቱን ታቁታላችሁ፣ እናንተም ጊዜውን ታቁታላችሁና ያው ወደ ብታጀራ ሄጄ እኔም ወደ ስራ ልመለስ ምናምን እና ቡታጀራ ሊሄድ ነው ብዬ ያው እንግዲህ ለኤፍሬም ለነገረው ሳይሆን እንግዲህ ላስፈቅደው ነው ያው አስፈቅጂ እሱን እሱ ከፈቀደልኝ ምናልባት ወደ ቡታጀራ መሄድበትን ነገር ላመቻች ነው። እና ብቻ ግን በዚህ ጊዜ አብራችሁት ለነበራችሁ ሰዎች በሙሉ እጅ ከልብ አድርጌ ያመሰግናለሁ። ለኔም እራሱ የምትሰጡኝ አስተያየት የምትሰጡኝ መልካም ሀሳብ። በቃ ቴክስት የምታደርጉልኝ ሰዎች አላችሁና ስለሰጣችሁኝ ፍቅር እጅግ ከልብ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ፣ ሁላችሁን ፈጣሪ ያክብርልኝ፣ ያክብራችሁ። እጅግ በጣም ከልብ አድርጌ ነው የምወዳችሁ። እንግዲህ ኤፍሬም ወደ ድሩ ማንነቱ ወደ ድሩ ጤንነቱ እንዲመለስ ሁላችሁም የበኩላችሁን በበኩላችሁ በየሃይማኖታችሁ ጸሎትና ዱዋ አድርጉለት። የእናንተ ጸሎትና ዱዋ በእርግጠኝነት ሰርቶ ኤፍሬም ወደ ድሩ ሳቁ ወደ ጨዋታው ወደ ድሮ መልኩ ወደ ድሮ ማንነቱ ይመለስ ዘንድ ያው ጸሎት ያስፈልገዋል እና ሁላችሁም በድጋሚ እኛ እኛም ብንሄድም ምኔም እኔም ብንሄድም የእናንተ ማበረ የማበረታታ ቃላቶች እንዳይለዩትና ሁላችሁም ሁላችሁም ሰው የሆናችሁ አሳይታችሁታል። ለኤፍሬም በእናንተ በጣም ብዙ ነገርን አውቂያሉ፣ ብዙ ነገርን ተመሪያሉ። የምሬ ነው ምላችሁ በዚህ በዩቲዩብ ከመጣው ጀምሮ እጅግ በጣም ለየት ያለ ፍቅር ያየሁት ኤፍሬም ሲታመም ነውእና እውነቴን ነው ምላችሁ፣ እጅግ ከልብ አድርጌ አመሰግናለሁ ለእኔም ስለምሰጡኝ ማበረታቻ ማበረታቻና፣ ያው አሁን የሚገኘው ሆስፒታል ነው ገብተዋል። እዩና ኤፍሬም የሁለተኛ ቀን ህክምናው ነው ነውና ለአንድ ሳምንት ነው የሚታከመው። ያው በዚሁ ልንገራችሁና በዚህ አንድ ሳምንት ህክምና ውስጥ ለውጥ ካለና ለውጥ ካገኘ ኤፍሬም ሊድን ሊመለስ ይችላል። ምናልባት ሊድን እና ሊመለስ ይችላል። ነገር ግን ፈጣሪ ፈቅዶ ምናልባት ህመሙ ከጸናበት የግድ የግድ ውጭ ውጪ መሄድ አለበት ብሏል ዶክተሩ። ያው ዶክተሩ እንዳለው ነው እና በዚህ መሀል ሁላችሁም ጸሎት አድርጉለት፣ ዱአ አድርጉለት። ያው እንዲሳካለት እና ወደ ድሮ ማንነቱ እንዲመለስ ማለት ነው። እና ቤተሰቦች ኤፍሬም እና ህያብ ገብተዋል። እንግዲህ እስከሚወጡ ልጠብቃቸው ብቻ ግን ቤተሰቦች እኔም ወደ ብታጅራ ልመለስ ነው፣ የምሬ ነው የምላችሁ። ብታጅራ ስመለስ ግን እያዘንኩ እና እየደበረኝ ነው የምመለሰው። ምክንያቱም ብዙ ማስተካከላቸው ነገሮች ነበሩ አዲስ አበባ ላይ ግን እዚሁ ብቆይና ከሱ ጋር አብሬው ብሆን ሲሻለው ባየው ደስ ይለኝ ነበረ። ግን ያው የፈጣሪ ፍቃድ ነው ሁሉ ነገር የሚሆነው እና ያው እኔም ብታጀራ ሊሄድ። እና እንግዲህ ለሱም በርቆኝ ጸሎት አደርግለታለሁ። እኔም እናንተም ጸሎት አድርጉለት፣ የጠብቀው። አብረን ህያብና ኤፍሬም እስከሚወጡ አብራችሁ ነው?

ዛሬ መድኃኒት ተጠቀስ ያደረጉት ይህ ቪዲዮ እየቀረስክ ነው። ቆይ ስላስረዳቸው ይህ ማለት ነው ቤተሰቦች፣ ምንድን ነው መድኃኒትን በመርፌ ሲገባ ሲገባ ስሜት ይሰማሃል እንደዚህ? አንተ አንዳንዴ ይቁደምውላ ሲገባ ያስታውቀው ነው። ለምን ይከብዳል፣ ደም ስር መቀበል ገፋ ሲያደርጉት ነው የሚያመው ማለት ነው። በቃ አሁን እስኪሰራ ድረስ እንደዚህ ብቻ አጫውቶ ነው። አንድ ያስጠላኝ ነገር ምን እንደሆነ ታውቃለህ? ይሄ እጄ ላይ አሁን ለሰባት ቀን እጄ ላይ እንደዚህ በጣም ነው የሚያስጠላው። በመሃል እንትን ይባላል ይሄ ነው የሚቀየረው። ይሄ መድኃኒቱ የሚሰጡብኝ ሊቀየር አይችልም። አባቢ ሰው ለመዳን ስንት ነገር ያደርጋል። አረ እንደውም በግራጁ መሆኑ ጠቀመክ እንዴ። እንደዚህ ለሳምንት እጅ ላይ እንትን ተተክቶ መድኒት መውሰድ አይደለም ቀርቶ ስንት እና ስንት ነገር ያደርጋል ሰው ለመዳን። እንዴ ማይሆን ነገር ያደርጋል። አረ አንተም ለመዳን መስዋዕትነት ነው የምትከፍለው። ይሄን እግዚአብሔር ደግሞ ሙሉ ጤናን እ አ ፈብላል ዛሬ ትሻላለህ ማለት ነው። ፈገግ ደስ ማርያም ግን አረ ፊቱ ላይ ይሄ ፈገግ የሚለው ነው። አላስተስ ነው። ስለሁሉም ነገር ፈጣሪ ነው ወሳኙ ይሄ ይሁን ይሄ ይሁን እንደዚህ ሁሉ ነገር መንገዱን ቀኝ የሚያረገው ፈጣሪ ነው። ፈጣሪ ባዘዘ ነው። እንግዲህ ለሰባት ቀን መርፌ ታዞልኛል። እንግዲህ ከሰባት ቀን በኋላ ምርመራ ይደረጋል። እንግዲህ ከዛ በኋላ ያለው ነገር ዶክተሮቹ እንግዲህ አሪፍ ውጤቱን የሚያሳያቸው አሪፍ ነው እያሉ ነው። እንግዲህ አዎ፣ ብቻ ቀድሜ ተናግሬ ነበረ ለሰባት ቀን ሕክምና አለ። ዛሬ ሁለተኛ ቀን ቤተሰብ፣ እናንተም እየቆጠራችሁ ዛሬ ሁለተኛ ቀን ነው። በሁለተኛ ቀን አሪፍ ነው። ከዛ ወደ ነበረበት ሲመለስ እኔ አይዞህ አባቴ እ አይዞህ ብቻ ግን ዛሬ አሪፍ ነው። ከሌላው ጊዜ ይሻላል አይደል? ዛሬ ትሻላለህ። ሰዎች እንደንትን እንዳትለው እንዳይነካ እንዳታስገባው ያናፈቀ ነገር አጠይቀኝ ምን ምን ሻወር መግባት ሻወር መግባት አረጀ እስኪ የሚናፈቀ ገላ መታጠብ ምንድን ነው ልዩነት ይዞታል ማለት ነውና እንትን ሲል ራሱ በቃ በዚህ ሳይድ ሆና እያሳቅቅ ስቃሴ ሲነቃ ነው ላም ሲጀመር ደግሞ የሆነ ብርድ ምናም እንዳይመታው ሲባል አይታጠብም ጋይስ አዎ ብርድ የተነካው ሳል ይመለሳልና ለዛ ነው አረ ሻወር ደግሞ ብዙ ጊዜ ስትወስድ ነፋስ መመታት አይቀር አዎ ትላንትና ምንትን ኮሜንት እያየው ነበር እና አንዳንድ ሰዎች በቲሸርት ለምንወጣ ምን እያሉ ነበር ትላንት ያው እንደዚህ አይደለም። መድኃኒት ሲሰጠኝ ጃኬቱን ስለማወልቀው ትላንትና ረስቸው ነው ዝም ብዬ ወጣሁ፣ ፀሐይም ስለነበረ ለዛ ለዛ ነው እንጂ ጃኬት መልበስ አለብህ ብርዱ እንዳይመታ ስለተባልኩኝ አረሳ ነው የኔ አሳቢ። የኔ ቤተሰቦች በጣም ነው ማመሰገነው እግዚአብሔርና በቃ ለእናንተ ቃላት የለኝም። ክበሩልኝ፣ አዛኝ ናችሁ። በዚህ ብቻ አይደለም በጣም በብዙ ነገር በብዙ ነገር እንግዲህ ስለ እናንተ እኔ ተናግሬ አልጨርስም መቼም ያላችሁት የሰው ሀገር ቢሆንም ይሄ ለሰው የምታዝኑት ነገር ለሰው ማታውቁት ሰው መቼም ያው እኛና እናንተ ያስተዋወቀን ሶሻል ሚዲያ ነው ቀርባችሁ አታውቁኝም በዚህ መካከል ተጨንቃችሁ የደወላችሁ ምን አንዲት ልጅ እንደውም ይሄን ቪዲዮ ልታያት ትችላለች። ይችላልች የትን ያለችኝ አረ ስሙ ጠፋኝ። እስቲ ሳውዲ ዱባይ፣ ሌላስ፣ ኩዌት፣ ኩዌት ነው የምትኖረው እና ደወለችልኝና፣ አነሳውላችሁ አዳምጡኝ በእናታችሁ እዚህ ጋር ከዚህ በፊት እንዳንተ ታመሜ ነበር አለችኝ። ከዛ የመጀመሪያ የታከምኩበት ሆስፒታል ልጅቷ በቃ ስትነግረኝ እምባ የተናነቃት በቃ መጨረሻ አልቻለችም። ስቅስቅ ብላ ለቀሰች። አታውቀኝም፣ እኔ አላውቃትም። ህመሙን ስለማውቀው ነው የደወልኩል ብላ ብዙ ነገር ተነገረች። ንፋስ እንዳይነካ በቃ እሷ አይዳነችበት መንገድ ነገር ያ መንገድ እኔ ይልኩት ነው፣ ግን ሳታቀኝ እይ ሶሻል ሚዲያ ላይ ስላወቀችኝ ብቻ ደውላ አረብስ ማሙሉ፣ እኔ ቃላት የለኝም፣ በቃ ማርያም፣ አልጨርስም፣ ያልጨርስም። እናንተ ብቻ አይደለም፣ ብዙ ብዙ ብዙ ሰው አለ ከእናንተ ባለፈ። ያው ፈጣሪ ነው ሁሉ ነገር የሚያውቀው ያለው ብቻ ግን ዛሬ ለቁም ነገር ነው የተለቀቁት ሁለታችሁ። ማለት ቪዲዮ አድርጌ የመጣሁት ማለት ነው። ይፋይ እንግዲህ እንደምታውቁት ፋይ አንተ ታመምክ ተብሎ ከተወራበት ቀን ጀምሮ አንተ ጋር ነበርኩኝ። ያው አየሁ እንደምስተንጋባከው ምን ነበር ማለት በቃ ጥሩ ጊዜ ነበረኝ ከእናንተ ጋር ይፋዬ ዛሬ እንደዚህ ከዳንክ በቃ እግዚአብሔር ቀሪውን ደግሞ የሚያውቀው እና ያው እኔም ታጅራ ሄጄ ማስተካከላቸው ነገሮች አሉና፣ እነሱን ለማስተካከል ሊሄድ ነው እና ይፋዬ እንግዲህ ፈጣሪ ጨርሶ እንጂ በቃ አሁን አንተ ድናል። በቃ ብዙ ከቆየው እዚህ ሀገር በጣም ብዙ የሚበላሹ ይማረን ነው እግዚአብሔር። ብዙ የሚበላሹ ነገሮች አሉ እና እዛ ማለት የሚበላሹ ሳይሆኑ እኔ የሚፈልጉ ነገሮች አሉ እዛ። ስራ ተባቢ እንደዚህ ከዳን ትልኝ ቢያንስ እንኳን ፈገግ ብለህ እንኳን ታየው ይበቃኛል። እዛ በጣም ደንግጬ ነበር። ለምን ቢለም ለምን ሲጀመር፣ አሁን ላይ መሄድ ያለብን ነግረኸኛል፣ እንደማትሄዳለ አሁን ለምን በማርያም ነገር በእግዚአብሔር ምንም ነገር እንዳትደብቀኝ ጌታን ነገር አለብህ። እግዚአብሔርን ግን ጨርሱ ይማረ

አሁን እኔ በዚህ ሰዓት እንድትርቀኝ ያስፈልግም ያሉት ነገሮች ሁሉን እናውቃለን አውቃለሁ። ግን እቺን ሳምንት ታገሰኝ፣ መርፌል ጨርስና አብረን ቡታ ጀራን እንዲያለን በማርያም ዊና በእናት ማርያምን ምንም ምንም እግዚአብሔርን እግዚአብሔርን እኔ ያንተ መታመም አስደንግጦ በቃ እኔ በቃ አዲስ አበባ ስመጣ ማርያምን ትንሽ የህሊና እረፍት እንኳን አግኝቼ ነበረ። አቃል ብቻ በጣም ብዙ የሚያስጠሉ ነገሮች ተፈጥሮብኛል ግን ማለት ነው አሁን የነገርከኝ ነበር። እንደዛ ነበር ትላንትና እዚህ እንደምትቆይ ነበር። በዛ ላይ አሮብ ቴስት እንዳለ በዛ ከጎኑ አውስ

አረ፣ ማርያምን ኪዳነ ምሕረትን እኔ ምንም አላስቀየምከኝም። ማርያምን አዳም ጠይሼ፣ በቃ እሺ፣ ሳምንት ነች አይደል? ሁክምና ይኸውልህ፣ ጨርስና እንሄዳለን። እኔም እናቴ ጋር መሄድ ስላለብኝ እንሄዳለን። እስከዛ ግን ከኔ ጋር ቤት ውስጥ አንድ ቤት ነው እናደርጋለን ቤት ውስጥ ቁጭ እንድትል ፈልጋለሁ። አጠገቤ እንድትሆን እባክህ፣ እባክህ። ቢና በእናት ይህንን መንኩ አውቃለሁ። ብዙ ነገር ሊያስጨንቅ ይችላል። ገባ ቢና። ብዙ ነገር አንተ ስላለ ኤፊ ታውቃለህ አይደል? ለኔ ብታጀራ ስንት ኃላፊነት እንዳለብኝ እኔ ብቻዬ አልችልም። ግን እኔ እግዚአብሔርን ካሉት ጓደኞች በሙሉ የምትረዳኝ ከአንተ ጋር ለምን አምስት አመታቱን በሙሉ አልኖርም። እግዚአብሔርን አምስት ግን አንተ ብቻ ነው የምትረዳኝ ነገር ግን እንዴት እንብለ ተቸገርና እሮብ እዛ ላይ ፈተና አለብኝ። ጌታ አርጊው ነው የሚሄደው። ናሽ፣ ናሽ፣ ኤፍሬም ናሽ፣ ና በማርያም በቃሽ። ኤፍሬም አልሄድም፣ አልሄድም በቃ ይ አልሄድም በቃ፣ ማርያምን በቃ አብረን ነው የምንሄደው። በቃ አብረን ነው የምንሄደው። ይንገ እኔ ታሞሜ እያልን እኔ ማውቃት እያባ አልነበረችም። አንተ ከመጣ በኋላ ደግሞ በጣም ብዙ ነገር ተስተካክሎልኛል። ለምን አጠገባችን ስላለ እኮ ነው